ቢዋይዲ ሴጉል የገዛችሁ ሰዎች ቶሎ ሽጡ እየተባለ ነው። ምክንያት አንድ ዋጋ። የተከበራችሁ የቻናሌ ቤተሰቦች እስኪ ቢዋይዲ ሴጉል ባለፉት አንድ ዓመታት የዋጋ ለውጥ በምን ያክል አደረገ የሚለውን በጋራ እንመልከት። ጃንዋሪ 21 2024 የ2024 ሞዴል 2300000 ሲሸጥ ነበር። አውገስት 21 ደግሞ 2350000 ብር መሸጥ ተጀመረ። ብዙም ሳይቆይ ኦገስት 15 ደግሞ 2 ሚሊዮን 600 ሺህ ብር ገባ። ኖቬምበር 25 2024 ደግሞ ተመንጥቆ 2 ሚሊዮን 800 ሺህ ብር ገባ። በጣም ያስገርማል። መልሶ ኖቬምበር 28 2 ሚሊዮን 550 ሺህ ብር መሸጥ ተጀመረ። ምክንያቱም ራሱ BYD Seagull በ2025 ሞዴል ስለመጣ፣ በዚህም ምክንያት ዲሴምበር 11 2024 2 ሚሊዮን 950 ሺህ ብር ገባ የ2025 ሞዴሉ። ፌብርዋሪ 17 ደግሞ የ2025 ሞዴሉ 2 ሚሊዮን 750 ሺህ ብር መሸጥ ተጀመረ። ማርች 18 2 ሚሊዮን 950 ሺህ ብር ገባ። መልሶ ማርች 25 ደግሞ 2 ሚሊዮን 850 ሺህ ብር ገባ። በመቀጠል አፕሪል ወር ላይ ከፍተኛ ፍርሃት መፈጠር ተጀመረ። ምክንያቱም ከዚህ ጀምሮ ቢዋይዲ በቢዋይዲ ሴጎል ላይ የዋጋ ቅናሽ ማድረግ ስለጀመረ ሻጮች ከመቅጽበት ዋጋውን ላይ ሰቀሉት፣ ከ2 ሚሊዮን 900 ሺህ እስከ 3 ሚሊዮን 100 ሺህ። በኋላ ከሚመጣው ኪሳራ ራሳቸውን ሊያድኑም ይመስላል። ከዛም በመቀጠል አፕሪል 11 2 ሚሊዮን 830 ሺህ ብር ገባ። አፕሪል 14 ደግሞ 2 ሚሊዮን 780 ሺህ ብር ገባ። በመቀጠል አሁን ላይ 2 ሚሊዮን 700 ሺህ ብር እየተሸጠ ይገኛል። ተመልከቱት የቻናሌ ቤተሰቦች። ከዚህ በኋላ ወደ ታች ወርዶ ወደ ላይ የሚመለስ ነገር የለም። ምክንያቱም ማይልድ ሃይብሪድ መኪኖች በአዲስ አበባ መንገድ ላይ እየበዙ መጥቷል። እነ ሱዙኪ ዲዛይር፣ እነ ሱዙኪ ስዊፍት እንዲሁም ሌሎች መኪኖች በማይልድ ሃይብሪድ እየመጡ ስለሆነ ሕዝብ ወደዛ ፊቱን አዙረዋል። ሁለተኛው ደግሞ BYD ራሱ በቢዋይዲ ሴጉል ኦልድ ሞዴሎች ላይ የዋጋ ቅናሽ እያደረገ ነው። አሁን ላይ ኢትዮጵያ ውስጥ ያሉት ሞዴሎች በሙሉ ቢዋይዲ የዋጋ ቅናሽ ያደረገባቸው መኪኖች ናቸው። ስለዚህ አሁን ላይ የተሸጡበት ያለው ዋጋ ትክክለኛ ዋጋቸው ስላልሆነ ወደ ታች መዝቀጣቸው አይቀርም። ምናልባትም ስገምት ከ1 ሚሊዮን 600 ሺህ እስከ 1 ሚሊዮን ዘጠኝ መቶ ሺህ ትክክለኛ ዋጋቸው ነው ዳይ